ክቡራትና ክቡራን ተከታታዮቻችን ዛሬ ስለ እግር ፈንገስ የሚመጣበትን ምክንያትና መከላከያ መፍትሄዎቹን እናቀርብላቸዋለን። ቴክታ መካከለኛ ክሊኒክ አድራሻችን ቱሉ ዲምቱ ወረዳ 13 ፊት ለፊት ወይም ቅዱስ ገብርኤል ቤተክርስቲያን ፊት ለፊት ላይ ያገኙናል። የእግር ፈንገስ ምንድን ነው? የእግር ፈንገስ በእግሮች ላይ ቆዳን የሚጎዳ ተላላፊ የፈንገስ በሽታ ነው። እንዲሁም ወደ ጥፍርና እጆች ሊሰራጭ ይችላል። የእግር ፈንገስ በቀላሉ ማከም ይቻላል። አንዳንድ ጊዜ ከባድ የሚሆኑበት ጊዜያት ይኖራሉ። የስኳር በሽታ ካለቦት ወይም በሽታ የመከላከል አቅሞ ደካማ ከሆነና እግር ፈንገስ እንዳለቦት ከተጠራጠሩ ወዲያውኑ ወደ ሐኪም በመሄድ መታከም ይኖሩቦታል። የእግር ፈንገስ መንስኤ ምንድን ነው? የእግር ፈንገስ ቲኒያ በተባለ ፈንገስ በእግር ላይ ሲያድግ የሚከሰት ሲሆን በበሽታው ከተያዘ ሰው ጋር በቀጥታ በመገናኘት ወይም በፈንገስ የተበከሉ ቦታዎችን በመንካት ፈንገሱን ሊያስተላልፉ ይችላሉ። ፈንገሱ በሞቃትና እርጥበት አካባቢ ውስጥ ሊቆይ ይችላል። እግር ፈንገስ ምልክቶች የእግር ፈንገስ ምልክቶች ምን ምን ናቸው? የጥፍር መበስበስ፣ በጣቶቾ መካከል ወይም በእግሮ ላይ ማሳከክ፣ ማበጥና ማቃጠል በእግር ጣቶቾ መካከልና በእግሮ መካከል አብዛኛውን ጊዜ በእግሮ ላይ ቆዳ መሰንጠቅና መፋቅ፣ ደረቅ ቆዳ መኖር ቀለም መቀየር ወፍራም ቆዳ መኖር እግር ፈንገስ አጋላጭ ሁኔታዎች የእግር ፈንገስ አጋላጭ ሁኔታዎች ባዶ እግር መጓዝ መታጠቢያ ቤቶችና የመዋኛ ገንዳዎችን በጋራ መጠቀም ካልሲዎችና ጫማዎችን ወይም ፎጣዎችን በበሽታው ከተያዘ ሰው ጋር መጋራት ጠባብ ሽፍን ጫማዎችን መልበስ እግሩን ለረጅም ጊዜ እርጥብ በማድረግና ንጽህናን በአግባቡ አለመጠበቅ የእግር ላብ እንዲሁም በእግሮ ላይ ትንሽ የቆዳ ወይም የጥፍር ቁስለት መኖር የእግር ፈንገስ መንስኤዎች ናቸው። የእግር ፈንገስ መከላከያ እግር ፈንገስን የምንከላከልባቸው መንገዶች በየቀኑ እግሮን በሳሙናና በውሃ መታጠብ እና ማደራረቅ፣ በተለይ በእግር ጣቶች መካከል መታጠብ ለመከላከል ይረዳል። ካልሲዎችና አንሶላዎች እንዲሁም ፎጣዎችን በፈላ ውሃ ማጠብ። ካልሲዎችና ጫማዎች ወይም ፎጣዎችን ከሌሎች ጋር አይጋሩ። በህዝብ መታጠቢያዎች በህዝብ መዋኛ ገንዳዎችና በሌሎች ህዝባዊ ቦታዎች ላይ ጫማዎችን ያድርጉ እንደ ጥጥ ወይም ሱፍ ቃጫዎች የተሰሩ ካልሲዎችን ወይም ከቆዳ ርቀትን ከሚወስዱ ሰው ሰራሽ ክሮች የተሰሩ ካልሲዎችን ያድርጉ እግሮ በሚያልበት ሰዓት ካልሲ መቀየር ደጋግሞ ካልሲ አለማድረግ ያንኑ የለበሱን ካልሲ ደጋግሞ አለማድረግ እግርን አለማፈን አየር እንዲነካው ማድረግ ክፍት ጫማዎችን ማዘውተር ቴክታ መካከለኛ ክሊኒክ 0963 11 1555 ላይ ደውሉልን።